ሁሉም ወንዶች በፍቅር የሚሸነፉላት ሴት ባህሪ! አሁን ይህን የምታደርግ ከሆነ ወንድ ልጅ በፍቅርሽ ይወድቃል። እነዚህ ባህሪያት መቶ ፐርሰንት የሚሰሩና በሳይንስ የተረጋገጡ ናቸው። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ ሁሉም ወንድ የኔ በሆነች የሚላት ሴትም ባህሪ በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህ ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁ ቆዩ። ሰላም እንዴት ናችሁልኝ? ዛሬም በሰማችሁት ቆንጆ በሆነ ሀሳብ ተመልሽ መጥቻለሁ። ቀጥታ ወደ ቪዲዮ ከመግባታችን በፊት ሁላችሁም ላይክ አድርጉት። ካደረጋችሁ በዛ ከሆነ መጀመር እንችላለን። ሁሉም ወንድ የኔ በሆነች አረችን ልጅማ ባገኘኋት እሚላት ሴት መጀመሪያ ባህሪዋ ምንድን ነው? እራሷን የምትወድ ሴት ናት። ያው ራሱን የማይወድ ሰው ሲጀመር ሌላ ሰው ለመውደድም ዝግጁ አይደለም፣ አይደለ። ስለዚህ ራስሽን የምትወድ ሴት ሁኚ። ራስን መውደድ እንግዲህ ብዙ አይነት መልክ አለው፣ ብዙ አይነት ፎርም አለው። ራሷን የምትወድ ሴት ራሷን ትጠብቃለች፣ እራሷን ትንከባከባለች፣ ለራሷ ብዙ ነገሮችን ታደርጋለች፣ እራሷን ትጠብቃለች፣ ከማይገባት ቦታዎች ራሷን ትጠብቃለች። የማይገባ ቦታ ላይ ራሷን አታገኘውም። ስለዚህ ከነዚህ ሁሉ ነገሮች የተጠበቀች ጨዋ የሆነች ንጹሕ የሆነች እራሷን የምትጠብቅ ራሷን የምትወድ ሴት እንደተረጋገጠው የወንዶች ተቀዳሚ ምርጫ አንደኛ ላይ የሚያስቀምጧት የኔ በሆነች የሚሏት ሁሉም የሚስማሙባት ሴት ናት ማለት ነው። ስለዚህ በተቻለሽ አቅም ሁሉ ራስሽን የምትወጂ ሴት ሁኝ። ራስን መውደድ ዝም ብሎ ራሴን ወዳለው እንዴ እንዴት ራሴን ላልወድ እችላለሁ? በማለት ብቻ የሚገለጽ አይደለም። በተግባር ብዙ ነገሮችን ማድረግ አለብን። እንደውም ለምንወደው ሰው ብዙ ነገሮችን እናደርጋለን፣ እንጠነቀቅለታለን፣ ብዙ ነገር እንሆናለን አይደለ። ግን ለራሳችን በዛ ልክ እንሆናለን ወይ? ራሳችንን እንጠብቃለን ወይ? እዚህ ቦታ መሄድ አይገባኝም፣ እዚህ ቦታ መሆን የለብኝም ራሴን መጠበቅ አለብኝ እንዲህ መሆን አለብኝ እንላለን ወይ ለራሳችን የሚለው ራሳችን። እስኪ ሁላችሁም ራሳችን ይሄን ቪዲዮ የምታየው ራሳችሁን መልሱት፣ እስኪ ራሳችሁን ጠይቁበት፣ ራሳችሁን ምን ያህል ትወዳላችሁ? እና ያንን የምታደርግ ሴት ራሷን የምትወድ ሴት የወንዶች ተቀዳሚ ምርጫናት የኔ በሆነች የሚባልላት ሴት ናት ማለት ነው። ሁለተኛ ሁሉም ወንዶች በጋራ የሚስማሙባት አረችን ልጅማ ባገኟት እንደው የኔ በሆነች የሚሏት ሴት ጥሩ አዳማጭ የሆነች ሴት እና መረዳት የምትችል ሴት ናት። ሴት እንቁ ሴት ናት፣ በእውነት ታስቀናኛለች እኔ ራሱ። በጣም የምታዳምጥ ሴት፣ ምን ለማለት ፈልጎ ነው፣ ምን እየተሰማ ነው የሚለውን ነገር የምትረዳ ሴት አሁን ላይ ተነጋግሮ መግባባትም ከባድ እየሆነ ነው፣ አይደለ? በደንብ የምታዳምጥ ትኩረት የምታደርግ ሴት ግን ያንን ኦብዘርቭ ማድረግ ትችላለች። ደብሮታል፣ ከፍቶታል የሚለውን ማወቅ ትችላለች። እና ጥሩ አዳማጭ ለመሆን ሞክሪ። ፕራክቲስ ማድረግ ነው ማዳመጥ ላይ። ሰነፍነን ብያቸዋለሁ እኛ ሴቶች ከዚህ በፊት ማውራት ነው የሚቀናን። ግን ደግሞ ስኬታማ ለሆነ የፍቅር ግንኙነት ማዳመጥ በጣም ወሳኝ ነገር ነው። እኛ ሴቶች ስናወራ በቃ ወንዶች እንዲያዳምጡ ብቻ ነው የምንፈልገው፣ አይደለ? ግን እውነታው እነሱን መደመጥ ይፈልጋሉ፣ እነሱን መሰማት ይፈልጋሉ፣ ሀሳባቸውን መግለጽ ይፈልጋሉ ይችላሉ ያንን የምታደርግ ሴት ሲያገኙ ደግሞ ምንም ጥያቄ የለውም፣ በፍቅሯ ይሸነፋሉ፣ በፍቅሯ ይወድቃሉ። ስለዚህ ጥሩ አዳማጭና አይታ መረዳት የምትችል ሴት፣ እንደዚህ ሆነህ ነው፣ እንደዚህ ይደብረዋል፣ እንደዚህ ላድርግልህ፣ እንደዚህ ይሁን ምናምን የምትል አይታ መረዳት የምትችል የሰውን ስሜት መረዳት ማንበብ የምትችል ሴት የብዙ ሴቶች ተቀዳሚ ምርጫ ነው ይለናል ጥናቱ እና ስለዚህ ጥሩ አዳማጭ ማዳመጥ ላይ ጎብዥልኝ። ሶስተኛ ቀና የሆነ አስተሳሰብ ያላት ሴት፣ ፖዚቲቭ ኢነርጂ ያላት ሴት ማለት ነው። ቀና የሆነ አስተሳሰብ ማለት እንግዲህ የማይፈልግ ሰው የለም። ጥሩ ነገርን ከምታስብ ሴት ጋር፣ መልካም የሆነ አስተሳሰብ ካላት ሴት ጋር መሆን የማይፈልግ ሴት ሰው የለም። እኛ ሴቶችም እንደዛው እንፈልጋለን። ጥሩ የሆነ ቀና የሚያስብ ወንድ ጋር መሆን እንፈልጋለን። ይሄ የሰዎች በተፈጥሮ ያለን ነገር ነው። አትራክት እንደራረጋለን፣ እንደዚህ አይነት ባህሪ ያለን ሰዎች ማለት ነው። ስለዚህ ጥሩ ነገር የሆነ አስተሳሰብ ቀና የሆነ አስተሳሰብ አሁን የሆነ ነገር ሲታይ ኔጌቲቭ ነገር ብቻ የሚታያቸው ሰዎች አሉ። እንደዚህ ኩል ጀምር አስቤ ኧረ አይሳካልሽም። አሁን ባለው ሁኔታ እንደዚህ ሆነው እንደዚህ ሆነው እንደዚህ በቃ የማይሳካበትን መቶ ምክንያት የሚደረድሩ ሰዎች አሉ። አንድ የሚሳካበትን ነገር ግን አይታያቸውም። በዚህ በኩል ደግሞ ቀና የሆኑ ሰዎች አሉ። አዎ ይሆንልሻል፣ ይሳካልሻል፣ ግን እነዚህ እነዚህ ነገሮች ደግሞ ብታይ እንደዚህ ነገሮች ደግሞ ሊሆኑ ስለሚችሉ እዚህ ላይ ብታተኩር ይዙ የሚሉ ሰዎች ደግሞ አሉ። ቀና የሆነ ውስጣቸው፣ በቃ ምንም ክፋት የሌላቸው ሰዎች አሉ አይደለ ቀና አስተሳሰብ ያላቸው ሰው ሲሆንለት፣ ሰው ሲሳካለት፣ ሰው ሲያገኝ፣ ሰው ሲደሰት፣ እነሱም አብረው ደስ የሚላቸው ሰዎች አሉና እንደዚህ አይነት ልብ ያላት ሴት የብዙ ወንዶች ተቀዳሚ ብዙ ወንዶች እንደው የኔ በሆነች የሚሏት የዋህ ሴት ናት ማለት ነው። ብዙውን ጊዜ እንደውም አረብ ሀገር ያላችሁ ሴቶች ይህ ቪዲዮ እያያችሁ ከሆነ በጣም ቀና ልብ ያላችሁ ናችሁ። በእውነት ይህንን እኔ ምስክርነት መስጠት እፈልጋለሁ። በእውነት ሰው ተጎዳ ሲባል በቃ የምታዝኑ የምትሰበሩ፣ ሰው ደስ አለው እንደዚህ ሆነለት እንደዚህ ተሳካለት ሲባል ከልባችሁ የምትደሰቱ የማታውቁትን በተለይም ሶሻል ሚዲያ ላይ የምታያቸው ሰዎች የሆነ ነገር አገኘ እንደዚህ ሆነ ሲባል በቃ ከነሱ በላይ የምትደሰቱ ልባችሁ ቀና የሆነ እህቶች ያላችሁ እና በዚህ አጋጣሚ በጣም ልገልጽላችሁ እፈልጋለሁ ለእናንተ ያለኝን ክብር ማለት ነው። ምክንያቱም ይሄ ቀላል ነገር አይደለም፤ ሰው ሲደሰት አብሮ መደሰት፣ ሰው ሲያዝን ያንን ሀዘን ፊል ማድረግ መሰማት፣ እንደዚሁ ዝም ብሎ የሚገኝ ነገር አይደለም። እና ቀና ልብ ያላችሁ እህቶች ያላችሁ ብዙ በዚህ አጋጣሚ ያለ መግለጽ ነው። ስለዚህ ቀና ልብ ያላት ሴት ፖዚቲቭ ኢነርጂ የሚጋባ ነው ይሄ ኢነርጂ ወደ ሰዎች ሁሉ ይጋባል እና ያ ኢነርጂ ያላት ሴት መልካም የሆነች ሴት ብዙ ወንዶች የኔ በሆነች የሚሏት የሚወዷት፣ የሚመርጧት ሴት ናት ማለት ነው። አራተኛ፣ ራሷን የምታከብርና ሚስጥራዊ የሆነች ሴት በጣም ተወዳጅና ተፈላጊ ሴት ናት። ራስን ማክበር በብዙ መንገድ ይገለጻል። ራሳችንን የምናከብር ከሆነ ነው ከዛ ሰዎችን የምናከብረው፣ እንደኛ ክብር ይገባቸዋል እንደኛ ብለን የምናስበው ማለት ነው። ስለዚህ ራሷን የምታከብር ሴት መጀመሪያ ላይ እንደነገርኳችሁ የማይመጥኗት የማይገቧት ተራ የሆኑ ቦታዎች ላይ አትገኝም። ከማይወዷት ሰዎች ጋር ልትገኝ አትችልም። ከማያከብሯት ከማይጠነቀቁላት ሰዎች ጋር ልታገኟት አትችሉም። ከዛ በተጨማሪ ደግሞ ሚስጥራዊ ናት። ሚስጥራዊ የሆነች ሴት በብዙ ወንዶች ተፈላጊ ናት ይለናል ጥናቱ። ያ የሆነበት ምክንያት ምንድን ነው? አንዳንድ ጊዜ እኛ ሴቶች ፍቅር ውስጥ ስንሆን ስንቀራረብ፣ ምናምን ገና በመጀመሪያ ቀን ከሀስ ከፈር ህይወታችንን ሙሉ ተናግረን ጨርሰናል። ኔክስት ታይም ስንገናኝ የምናውረው ነገር እስከማይኖር ድረስ ማለት ነው። በጣም ብዙ ነገርን አሳልፈን እንናገራለን፣ ሁሉን ነገር እንዘረግፋለን። ያ ግን ትክክል አይደለም። እንዳንከበርም ያደርገናል። ይሄ ምን አይነት ህይወት አላት? ምን አይነት ህይወት አሳልፋለች? ይሄ ቀስ በቀስ አይደለም እንደ መጽሐፍ ቀስ በቀስ እየተገለጠ የሚነበብ ህይወት ደስ ይላል፣ ያጓጓል። በቃ ህይወትሽን ቀስ እያልሽ የምትናገሪ እንጂ በአንዴ ያልትሽ እኔ እንዲህ ነኝ እንደዚሁኝ ምናምናም አይሰራም። ቀስ እያልሽ በግንኙነታችሁ ልክ በመግባባታችሁ ልክ ቀስ እያልሽ ነገሮችን የምትነግሪው ሚስጥራዊ ሴት ሁኚ። ሚስጥራዊነት በጣም ያስከብራል ያስወድዳልም በ ሁሉን ነገር ዝርግፍ አድርጋ በአንድ ቀን የምትናገር ሴት ትገመታለች እን ለራሷ ዛሬ ላገኘችው ወንድ እንዴት ይህንን ሁሉ ነገር ትናገራለች ያስብላታል። ስለዚህ አንቺ እንደዚህ አይነት ሴት አትሁኚ፣ ሚስጥራዊ ሴት ሁኚ። ይህን ስልሽ ምንም ነገር አትናገሪ ማለት ሳይሆን ይዝ ያለው መጽሐፍ ሁሉንም በአንድ ጊዜ ገልጸን አንብበን አንጨርሰው ማለት፣ ቀስ እያለን እየገለጽን ነው። ልክ እንደዛ እሱም እንደዛ እንደ መጽሐፍ እንዲያነብሽ እየጓጓ ለማወቅ እንዲፈልግ አድርገሽ ነው ህይወትሽን ኑሮሽን መናገር ያለብሽ። እና ሚስጥራዊ የሆነች ሴት፣ ራሷን የምታከብር ሴት ሌላኛዋ ተወዳጅ፣ ተፈላጊ ሁሉም ወንዶች እንደው የኔ በሆነች ባገኘኋት የሚሏት ሴት ናት ማለት ነው። በመጨረሻም ስሜትን መረዳትና ብልሃት ያላት ሴት። እነዚህ ሁለቱ በአንድ ያሏት ሴት በእውነት እንቁ ሴት ናት፣ ልባም ሴት ናት። ስሜትን መረዳት ትንሽ ቅድም ለመጠቃቀስ ሞክሬያለሁ። እዚሁ ጋም ደግሞ ያመጣሁበት በጣም ትኩረት እንድትሰጡት ስለፈለኩኝ ነው። ሰዎችን አይቶ መረዳት፣ ሰዎችን ሰምቶም ነግሯችሁን መረዳት እንደዚህ ስለሆነ ነው እሱ እንደዚህ አይነት ህይወት ስላሳለፈ እንደዚህ ይሰማዋል። እንደዚህ አይነት ነገሮች ስላሉበት ስራ ቦታው ላይ እንደዚህ ያደርጋል። እንደዚህ የሚሆነው ለዚህ ነው ብሎ መረዳት መቻል ሰውን መረዳት መቻል በነገራችን ላይ ፍቅር ውስጥም ሆነ በኋላ ላይ ትዳር ላይም ስትገቡ በጣም የሚጠቅማችሁ ኮንሰፕት ይሄ ነው። መረዳት ስሜትን መረዳት ማለት ነው። ትክክል ነው፣ ትክክል አይደለም፣ ሌላ ነገር ነው። ግን መረዳት እንደዚህ እኮ የሆኑ፣ ለዚህ ነው እንደዚህ እየተሰማው ያለው እኮ ለዚህ ነው እንደዚህ እያሰበ ያለው እኮ ለዚህ ነው የሚለውን ነገር አንደርስታንድ ማድረግ መረዳት መቻል በቃ ትልቅ ጥበብ ነው። ያንን አገኛችሁ ማለት ያንን ማድረግ ቻላችሁ ማለት ግንኙነታችሁ እንዳይፈርስ የሚያደርገውን ዋነኛውን ነገር አገኛችሁ ማለት ነው። ሌላኛው ብልሃት ነው፣ ዘዴዎችን መጠቀም። ብዙ ነገሮች ይፈጠራሉ፣ ጸቦች ይፈጠራሉ፣ እና እነዛ ነገሮች ለመፍታት ብልሃት ያስፈልጋል። ሴት ደግሞ ብልሃተኛ ናት ይባላል አይደል? የሆነ ነገር አድርግ አስታማ፣ በዚህ ብላ፣ በዚህ ብላ ችግሮችን ለመፍታት ብዙ እርቀት ትሄዳለች። ወንዶች እንደኛ አይደሉም። ብዙ ጊዜ እንደዚህ አይነት ነገር ላይ ሴት ልጅ ጋር ነው ብልሃት ያለው ይባላል። እና ብልሃተኛ የሆነች ሴት ነገሮችን በትዕግስት አይታ አንዳንድ ጊዜም አይታ እንዳላየም አልፋ ብዙ ችግሮችን ትፈታለች እና ያ ብልሃት ያላት ሴት እንቁ ሴት ናት። ብዙ ወንዶችም የሚፈልጓት የኔ በሆነች የሚሏት ሴት ናት ማለት ነው። ስለዚህ ስሜትን ለመረዳት በዙሪያሽ ያሉ ሰዎችን በደንብ አድርገሽ መጠቀም ትችላለሽ። ጓደኞች ሊሆኑ ይችላሉ፣ ቤተሰቦች ሊሆኑ ይችላሉ። እስኪ በደንብ አስቢ። አሁን ላይ ሪያክት የሚያደርጉበትን መንገድ ትረጃቸዋለሽ። ይህን የሚያደረጉት ለዚህ ነው ብለሽ አንደርስታንድ ታደርጊያቸዋለሽ። ሲናገሩ፣ ሲያወሩ ስሜታቸውን ፊታቸውን አይተሽ መረዳት ትችላለሽ። ይህንም በእነሱ ፕራክቲስ ማድረግ ትችያለሽ ማለት ነው። ስለዚህ ይህ ምን ይረዳሻል? በኋላ ላይ ሪሌሽንሽፕ ላይም ፍቅር ላይም ትዳር ላይም ስትገቢ አይተሽ መረዳት፣ ፊት ማንበብ፣ ሰዎች ሲነግሮሽ ለዚህ ነው ብሎ የመረዳትን እስኪል ወይም ደግሞ ክህሎት እንድታዳብሪ ያደርግሻል ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እውነት ነው የምልሽ እነዚህ አምስት ነገሮች ካሉሽ ወንድ ልጅ በፍቅር ማሸነፍ ለአንቺ በጣም በጣም በጣም ቀላል ነገር ነው የሚሆነው። እንቁ ሴት ነሽ። እነዚህ ኳሊቲዎች ካሉሽ ከሌሎችም ችግር የለውም። ከዚህ ቪዲዮ በኋላ በደንብ አድርገሽ እነዚህ ላይ ለመስራት እነዚህ ኳሊቲዎች እንዲኖሩሽ ሞክሪ፣ ጣሪ ከተሰራ ካመንሽበት፣ የማይሆን የማይለወጥ ምንም ነገር የለም። የዛሬው ቪዲዮ ይህን ይመስል ነበር። እንዴት አገኛችሁት? ሀሳባችን ኮመንት ላይ ጻፉልኝ። በነገራችን ላይ እንድሰራላችሁ የምትፈልጉት እንድናወራበት፣ እንድንወያይበት የምትፈልጉትም ሀሳብ ካለ እንደዚህ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ ሳታደርጉ መውጣት የተከለከለ ነው። እንደው ይጠቅመዋል ለምትሉት ሰውም ሼር አድርጉለት። በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውል ምልክቷንም በመምታት ተቀላቀሉ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው